እኛ ሰው አናመልክም፣ ፍጡር አናመልክም። ቂብላ ፖይንት ኦፍ አዶሬሽን ነው፣ ወይም ደግሞ ዳይሬክሽን ነው። ወደ ካዕባ ልንሰግድ እንችላለን፣ ለካዕባ ግን አንሰግድም። ለእና ወደ ይለያያል። ባይብል ላይ ወደ እግሩ ስፍራ ስገዱ ይላል። የእግሩ መረገጫ ስገዱ ይላል። የእግሩ መረገጫ ደግሞ ምድር ናት። ወደ ምድር ሰው ይሰግዳል፣ ግን ለምድር አይሰግድም። ለፈጣሪ ነው የሚሰግደው። እኛ የምንሰግደው ሰማይና ምድርን በመካከላቸው ያለውን ለፈጠረ ለዓለማቱ ጌታ ለአላ ብቻና ብቻ ነው የምናመልከው። ማንን ነው? እሱም ብቻ ነው። ክርስቲያኖች ሰውና ፍጡር ያመልካሉ። ማንን ካልከኝ ድንግል ማርያም ማጸን ውስጥ የተፈጠረ ሰው አለ እና ሰው ስጋው ይመለካል ወይስ አይመለክም? ለጠይቃቸው ይመለካ ይሏል። ለምን መልኮ ስለ ተዋደው ይሏል። እና ጥያቄያችን አይደለም። ኢሳያስ ምዕራፍ 40 ቁጥር 8 እስከ 12 ላይ ከብሬ ሌላ አልሰጥም፣ አምልኮቴን ለሌላ አልሰጥም፣ ከኔ በቀር ሌላ አምላክ ማንንም እንዳታመልክ፣ ከኔ በቀር ሌላ ማንንም አታመልክ የሚል አምላክ አዲስ ኪዳን ላይ ድንግል ማርያም ማጸን ውስጥ ፍጡር ፈጥሮ ሰው ፈጥሮ ያንን ሰው አያስመልክም። ክርስቲያኖች አሁንም ያመልኩታል። ሰው ያመልካሉ። ሰው ድንግል ማርያም ማፀን ውስጥ ድንግር ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ የሆነውን ሰው ያመልካሉ። መለኮት ሳለው ምናምን እኛ አምላክ ኢየሱስ ክርስቶስ አምላክ ነው አምላክ እናመልኳለን የሚሉ ችግር የለውም ግን፣ አምላክ ብቻ ሳይሆን ሰውነቱንም ያመልካሉ፣ ሰው ያመልካሉ። ጠይቋቸው እስኪ ፍጹም አምላክ ፍጹም ሰው ነው። ሰውነቱን ታመልኩታላችሁ? አዎ። ለምን? መለኮት ስለተዋደው ያ ሰው ድንግር ማርያም ማፀን ውስጥ የነበረው ሰው ፍጡር ነው። እንዴት ፍጡር ይመለካል? ጭንቅላት ይቀበለዋል? ይህ መልክት የሰማ ሰው ሁሉ ቆም ብሎ ህይወቱን ማሰብ አለበት።